ጥሪ የተደረገላችሁ እንግዶች፣ ውድ የአዲስ አበባ ከተማ ነዋሪዎች፣ ከሁሉ በማስቀደም ለመላው የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናንና ምዕመናት እንኳን ለመስቀልና ለደመራ በዓል በሰላም አደረሳችሁ ማለት ወዳለሁ።